የኦረፊን ፊኔ የኢሬቻ በዓለ ማክበሪያ ስፍራ የሚገኝበት የቂርቆስ ክፍለ ከተማ የ2018 የኢሬቻ ፌስቲቫል የማጠቃለያ መርሃ ግብር አካሂዷል። በማጠቃለያ መርሃ ግብሩ ላይ የክፍለ ከተማ ነዋሪዎች፣ አባገዳዎች፣ ወጣቶችና አደሲንቄዎች ተሳትፏል። ይህ በዓል በአዲስ አበባ የአብሮነት በዓል አንዳችን ለሌላችን በዓል ያለንን አክብሮት ያለንን ሶሻል መስተጋብርም ጭምር የምናጠናክርበትና በእውነታዊ ኢትዮጵያዊ መልካችንን የምናሳይበት ያለንን ቱባ በዓለም ጭምር ለዓለም የምናሳይበት መድረክ አድርገን ነው የምንወስደው። ኢሬቻ በኦሮሞ ሕዝብ ዘንድ የጎላ ስፍራ የሚሰጠው ባለመሆኑን የጠቀሱት የአዲስ አበባ ከተማ ትምህርት ቢሮ ኃላፊ ዶክተር ዘላለም ሙላቱ ኢሬቻ የፍቅር የሰላምና የአንድነት መገለጫ ስለመሆኑ አንስተዋል። የዘንድሮ ኢሬቻ በዓላችን ወንድማማችነትና እህትማማችነትን የምናከብርበትና የምናጠነክርበት የብልጽግና መሠረታችንና የኢትዮጵያን ማንሰራራት የተመሰረበት ዘመን ስለሆነ ለየት ያደርገዋል። የዲሞክራሲ ስርዓት መገለጫ የሆነው የገዳ ስርዓት ያበረከተውን የኢሬቻ በዓል ለማክበር ወደ መዲናዋ የሚመጡ እንግዶችን በፍቅር ተቀብሎ ማስተናገድ እንደሚገባ ያሳሰቡት ደግሞ የቂርቆስ ክፍለ ከተማ ዋና ስራ አስፈጻሚ ዶክተር ምስክር ነጋሽ ናቸው። በኢትዮጵያ የእንግዳ አቀባበል ጭዋነት ባህል መሰረት ዝቅ፣ ጎንበስ፣ ፈገግ ብለን ተቀብለን ከምንበላው አብልተን ከምንጠጣው አጠጥተን ማደሪያ አዘጋጅተን በዓሉን ያለምንም ችግር ደስ ብሏቸው እንዲሄዱ እንዲያመሰግኑ ማድረግ ይገባናል። በዓሉን ለመታደም ወደ መዲናዋ የሚመጡ እንግዶችን በኢትዮጵያዊ ባህልና እሴት ተቀብለው ለማስተናገድ አስፈላጊ ዝግጅቶችን ስለማጠናቀቃቸውም የቂርቆስ ክፍለ ከተማ ወጣቶች ተናግረዋል። መንገድ በማሳየት የሚያስፈልገውን ነገር በማቅረብ ጭምር አስተናግዶ ለመመለስ በጣም ሰፊ ዝግጅት የተደረገበት ሁኔታ ነው ያለው። የቂርቆስ ፎሌዎች ቀደም ብለ ነው ዝግጅቱን እየጨረሰ ነው። ከመኝታ ከምግብ ነገሮች ከይኋ ከሁሉ ነገሮች ንትና ጸላምና ስጅታ ያው ኢሬቻ ጋና ሁለት ሳምንት ነው ሶስት ሳምንት ቀራ ብሎ እኛ ሁሉም ከሚመለከተው አካላት ዝግጅቱን ጨርሰን ወደ ስራ እየገባ ያለ ነው።